አደይ ከገጠር ወደ ከተማ እገብታለች። ዴቭ ማነው ወንዱ ከኔ በላይ አደይን የሚያፈቅራት ብሎ አሸንፎ ከተማ ይዟት ገብቷል። አደይ በምንም መከራና ስቃይ ውስጥ ብትሆን እኔ ምንጊዜም ከጎንሽ ነኝ፣ አይዞሽ፣ እወድሻለሁ፣ አፈቅርሻለሁ ብሎ ከአደይ ጎን እንደሚሆንና በምንም መከራና ሲቃይ ውስጥም ብትሆን አብሮ እንደሚሆን ለአደይ ነግሯት ነበር። በዛም መሰረት በተግባር አሳይቷት ከገጠር አሸንፎ ከተማ ይዟት ገብቷል። አባቷ የመረጠላት ባል እንግዲህ ሌላ ሚስት ይፈልጉና ይዳሩት የአደይ አባት፣ አደይ ከተማ ገብታለች። ወደ እታለም ቤት፣ ወደ ነ ባርኮት ቤት እንሄድም ሲላት ዴቭ አልሄድም ስትል ዴቭ ያስቸግረው ነበር። ለምንድ ነው ወንድሜን የምታስቸግሪው? እናቱ የባርኮቴ ናት፣ መታለይ ወደዛ ቤት መሄድ አለብሽም፣ መሰተን ሊዲያ ለአደይ እነግራታለች። እሳቸው ካሉ ነው እንጂ የሚሄደው የፍቅርን አይን ማየት አልፈልግም፣ መስተን ለሊ መመልሳላት። ባርኮቴ ገጠር ድረስ አንችን ፍለጋ ተከትዬ ባለመምጣቴ ይቅርታ እንድታደርግልኝ ሲላትም፣ አረ ችግር የለም ብለው አደይም እነግረዋለይ። ሰላም ጤና ይስጥልኝ ውድ የተከበራችሁ ናቸው የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትትረፍርፍ ይበል። ሰራተኛዋ አደይ ክፍል 48 ቀጣዩ ክፍል አደይ አባቷን የሀይለኛ አባቷን አምልጣ በደፍ በደመቀና በሌሎችም እገዛ ከዚያ ከሲቃይ ውስጥ አምልጣ ከተማ ገብታለች። አደይም አመስግናቸዋለች። ወደ ፍቅር ቤት ስትገባ እታለም ነበረችና፣ ከታለም ጋር ሰላም ከተባባሉ በኋላ እንዴት አደረ? የሰጠሁሽን ቤት እጥለሽ ትሄጃለሽ? ምን ነው? ልጅም እስትላት ጠይቃታለች። እኔ ሲብስብኝ ነው የሄድኩትም። የፍቅር አመል በጣም አስቸጋሪ ነው እትዬ፣ ምን ላድርግ ስትል ተናግራለች። ፍቅርም እስካሁን ላስቀየምኩሽ ነገር ይቅርታ አድርጊልኝ አደይ ብላት፣ ለአደይ እየቅርታ እንድታደርግላት ነግራት ነበር። አደይ ደግሞ ከልብሽ ነው ወይ እውነት ይቅርታ አድርገሽልኛለ ወይም ምስትል ነግራታለች ለፍቅር ፍቅር ተነስታ አንቺ ቁጭ በይ እኔ ምግብ ላቅርብ ስትላትም አደይ በጣም ገርሟታል። የፍቅር ተንኮልነት እንዴት በአጭር ጊዜ እንድትመለስና ይቅርታ እንድታደርግላት እንዲሁም ለአደይ እጥሩና መልካም አስተሳሰብ አላት በማለት አደይም ደግማ ከልብሽ ነው ወይም ስትላት፣ በአጭር ጊዜስ እንዴት ሀሳብ ሽን ልትቀይሪና እኔን በዚህ መልክ ልታይንቻልሽም ብላት ነበር። ኪችን ድረስ በመግባት ምግብ ምግብም እያበሰለች ወይዘሮ ታሌም ባርኮቴ እናትም ወደዛ ስትገባም ከአዴ ጋር እያወሩና እንዲሁም በድጋሚ አሁንም እሷን ይቅርታ እየጠየቀቻት አዴማ መስኪና ሁለቱም ተቃቅፈው ሲሳሳሙ እናቲቱ አይታ በጣም ደስ ብሏታል። ባርኮትም እንዴት በአጭር ጊዜ እውነት አንቺ ነሽ ወይ እንደዚህ ስራ የምትሰሪ ለማመን ይከብዳል እያለ ተገርሟል። ዴቭም እንደዛው ሌዱም በጭራሽ አሁን አንቺነሽ ፍቅር ይቅርታ ለአደይ ያደረግሽላት ከልብሽ ነው ወይም ስትልም፣ ሌዲያም ነግራታለች። በቃ ተዋት ልጅንም ስትል ደግሞ የባርኮቴ ናት ትመልሳላችኋለች። ለባርኮቴም እናቱ እናቱ ወደ እናቴ ጋር ለሄድ ነው እና የአደይንና የፍቅር ነገር አደራው ላንተ ነው የምሰጥ እየተመላለስኩኝ እጠይቃችኋለሁ ስትል ለባርኮቴ ነግሯለ። ባርኮቴ ደግሞ የፍቅር አመል በጣም አስቸጋሪ ነው እማዬ ሲልም ለእ እናቱ ተናግሯል። ተንኮለኛ የባርኮቴ ሚስት ባርኮቴን ለመዝረፍ እሱን እቸግሮኛል እያለች እሱን ብዙ ገንዘብ ለመብላትና በቤተሰቦቿ በኩልም ገንዘብ እፈልጋ ሄዶ እናቱ ጋርም ለማጣራት ቤተሰቦቿ ጋር ሲሄድም እናቷን አላገኘም። ወንድሟን ነበር እያገኘው። እንዲሁም ገንዘብ ለሚያስፈልጋቸው ሙሉ ገንዘቡን ሳይሆን ትንሽ ገንዘብ ሰጥቶ ተመልሶ ነበር። ለምን ለእኔ ሳትነግረኝ ስትልም እሷ ደግሞ ኮቴን አኩርፈው ነበር። ለምንድ ነው እንደዚህ የሆነችው? በማለት ወደ እክላሷ ድረስ በመግባት ምን አስቀይሜሽ ነው ከዚህም በላይ አደርግልሻለሁ ብሎ እየነገራት ነበር። በአንተ እንደምተማመንና አንተ ስላለህልኝም አመሰግናለሁም እያለች ለሱ እያመሰገነችው ነበረ። ኤላ እና ለምለም ደግሞ ለቤዛ የሚወጣውን ገንዘብ ኤላ እኔ ምርዳቴን አድርጋለሁ እያለ በባርኮቴ ጓደኝነት አማካኝነት ለቤዛ እሊሰጥ ነበረ። ለምለም ግን ስለምትጠረጥር እናታቸውን አግኝታችሁ ፍለፊት እሳቸውን ካላወራቸው በምን አምናችኋት ነው ለእሷ የምትረዷት እኔ፣ የራሳችሁ ጉዳይ እያለችም እያስጠነቀቀቻቸው ነበር። ኤላ ደግሞ ለምለም ለምንደዚ ትሆኛለሽ እያለ በጣም ፍቅረኛውን እየተቆጣ ነበረ። ስልክ ስታወራ ሰምቷት እንደዚህ የምታደርጊው ለምንድን ነው? በጓደኛዬ ላይም ሌላ ነገር ብትፈጽሚ እመንያት ለምለምንና አደይን ለምን አታይም? ሴት ልጅ ነሽ፣ ገና ወጣት ነሽ፣ ብዙ መስራት ትችያለሽ ብሎ ለቤዛም ሲነግራት ከወንድ ልጅ ገንዘብ ዝም ብለሽ መቀበል ይሄ ጥሩ አይደለም ብሎ ሲመግራት እና እኔም እንደነሱ የቤት ሰራተኛ እንደሆን ልፈልገ ነው ወይ ብላም ለኤላ ነግሯለኝ። ኤላ ግን ያለ አግባብ ጓደኛን ገንዘብ ብታስወጪውና መልካም አይደለም እንደነሱ ዝቅ ብለሽ ብትሰሪ የነገ ህይወትሽ ይስተካል ይከራከላ ለም ጥሩም ትሆኛለሽ እያለ ነበር የመከራት። ለምለም ግን አስጠንቅቃ ነግራቸዋለች፣ ለሁለቱም ማለት ነው። ለምለም ኪቼን እንደሆነች ወደዛ ገብታ ነበርና የኤላ የመንግስቴም የቤት ሰራተኛው ከምትሆኚ የሱን የእሱን ገንዘብ ተጠቅመሽ በአጭር ጊዜ ራስሽን ሆትሽን የምትቀይርበትን ነገር ሀሳብ ልንገርሽም እያለቻት ነበር አንቺም ባርኮቴን እሱን ለመጉዳት ከሆነ እየቀረብሽው እኔና አንቺ አንላቀቅም መሰተል አስጠንቅቃታለች። ምን ችግር አለውም፣ አንቺ የእሱን ሀብቱን ከወረሹ በኋላ የራሽን ህይወት ፈታ ብለሽ መኖር ትችያለሽ። እሱ እንደሆነ ሌላ ሴት ይወዳለን መሰተል ነግራታለች። ጋ ለምለም በጣም ኮስተር ብላ ቤዛን አስጠንቅቃታለች ማለት ነው። ወይዘሮ እታለምም ወደ አደይ ክላስ ገብታ ነበረ። አደይ መጀመሪያ ተኝታ ነበር። ዴቭ ድንገት ገብቶ ነበር እና አደይን ኪችን ሲያጣት ወደ ክላሷ ገብተ ነበር። የዴቭ ነገር ከኪችን ወደ ክላስ ነው፣ አደይን ፍለጋ ከወጡ ሽታ ወደ ጠረኗ ስለሆነ ተኝታለች እተኛችበት የኔ አደይ እያለ ዳበስ ሲያደርጋትም ድንግጥ ብላ ትነሳለች። ምን ልትሰራ መጣ ዴቭ እያለችውም ኪችን ሳጣሽ ነው እዚህ የመጣሁት ትላንትና ደክሞሽ እንደሆነ ብዬ ልጠይቅሽ ነው ብሎ በሰበቡ እሷ ለብቻዋ አውርቶት ስለማያቅ ሊያወራት ነበር። ወይዘሮ ታለም ደግሞ የፍቅር መቀስ ሆና ብታለችና አንተ ምን እየሰራ ነው ዝክላስ ስትለው ዴቭ እየደነገጠ አዴም፣ ደነገጠች ምን ትሰራለህ እዚህ ስትለው፣ እሱ ምግብ እንድታዘጋጅልኝ እየነገርኳት ነበረ ብሎ እዚህ ነግራትም፣ እትዬ አወንደዚያ ነው በማለት ትናገራለች። እሷም ሀሳቧን ቀየር አድርጋ በይ ተነሽና ምግብ አዘጋጅልን ስትጨርሽ መሄድ ትችላለች ትላታለች። ወደ ለምለም ጋር ሊሄደም ብላ ፍቃድ ስትጠይቃት፣ ምንም ችግር የለው ልጄ ትሄጃለሽ ምግቡን አቅርበሽልንም ስትል፣ እታለም ደግሞ ጠይቃለች ማለት ነው። ዴብዬ ዴብዬ እታለም ወጣ ካለችው በኋላ አደይ አደይ እንደተነጋገር ነው ብሎ ለአደይ ነግራትና እሱም ወጣ ይላል። ማለት ነው እሷም ተከትላ እንደዚያው ባርኮቴ ደግሞ ውሃ አቅርቢልኝ አንጭልኝ ብሎ ለእሷ ብሏት ነበር። ከቤዛ ጋር ተጣላችሁ ሆይ ስትለው ቤዛ እዛ ቤት የባርኮቴ ፍቅረኛ መሆኑን እታለማታውቅ የቤት ሰራተኛ መሆኗ ወደ ኪችን ሲገባ እሷ ውሃ ፈልጎ እንዳልሆነ ይነግራታል። ያለውን ነገር በግልጽ እየነገራት የቤት ሰራተኛ እንደሆነች ነው እማዬ የምታውቀው። ከፍቅር ጋር ተነጋግረን ያመጣነው ሀሳብ ነው በማለት ይነግራታል። ሁለቱ እያወሩ ደግሞ አመሰግንሻለሁ ብሎ እሷን አቅፋት ሊሰማት ሲልም ዴቪየም ደግሞ ማኖ ዘራፉ አድዬን የሚነካብኝ እያለ እማያምነው እንደለመደው ወደ ኪችን ገባ ሲል ከባርኮቴ ጋር ያያል። ቀር ይለዋል። እዘ ቆሚልና እንግዲህ እሷም ሁለቱን ታመሰግናችኋለች። ወይዘሮ እታለምም በባርኮቴ ክላስ ገብታ ለባርኮቴ አደራ የፍቅርንና የአደይ ነገር እናትሽም እዚህ መጥተው ከረም ብለው መሄድ ይችላሉ ስትልም ለአደይ እነግራታለች። እታ ለምም ወደ እናቷ ጋር ለመሄድና እየተመላለስ እጠይቃችኋለሁ ብላ ለእነሱ እነግራችኋለች። ተንኮለኛ ቤዛ ደግሞ ኤላ ቤት እንደተቀመጠች እዛው ስለሆነ ያረፈችው ለምለም እንዴት እስካሁን አደ ያልመጣችም እያለች እየተንቆራጠጠች ጨንቋት ነበር። እና በመጣች ሰዓት ትደውልልሻለች ለምንደስ ጨነቅ ያለሽ አይዞሽ እያላት ነበር። ኤላ ድንገት ወደዛ ቤት ፍቃድ ጠይቃ በሩን ቆርቁራ ስትገባ አደይ መሆኗን እስታውቅ ለምለም እትደሰታለች። የእሷን ስም ሲያነሱባት የባርኮቴ ሚስት በቅናት ተንጨረጨረች። ይችን አደይ አደይ የምትሏትን የእሷን ስም የማልሰማበት ወዴት ልሂድ ብላ ተነስታ ትሄዳለች። ኤላም ስላስቀየምኩሽ በእኔ ምክንያት ነው ገጠር እየገባሽው፣ ይቅርታ ለሚያስፈልግሽ ነገር ያለፈው ጊዜ አልፏል፣ ወደፊት ነው መኖር ብሎ ለወደፊቱ ለፈለግሽው ነገር ምንጊዜም ከጎንሽ ነኝ፣ አለሁልሽ፣ አደይ አይዞሽ ብሏት ነበር ደመ ታላቅና ንጉሱ ተቀምጠው ንጉሱ ደግሞ አደይ ናፍቃኛለች እያለ ስለ አደይ እያወራ ነበር። ለሷ ብዬ ከባህር ማዶ ሄጄ ገንዘብ ሰርቼ ለሷ መላክ አለብኝ ሀብታም ሆኜ ያን ጊዜ አዴ ታገባኛለህ እያለ ነበር። ደመቀ ደግሞ የተሳሳተ አስተሳሰብ አታስብ፣ እንደዚህ እያለ እየመከረው ነበር። በመጨረሻም ወደ አዴ ጋር ለመሄድም ሲነግረው፣ ተፍተፍ እንበል ብሎ ሲለውም፣ ለምን አዴ ናፍቃኛለች ሲለው፣ እሺ ወደዛም ሄደን እሷን እንያትም ሲለው፣ ቆይ ልታጠብ እያለው ነበረና፣ የምትታጠበው ለምንድን ነው ሲለው፣ እና ተዝረክሪኬ አዴ እንድትኝ ትፈልጋለህ ሆይ እያለ ለደመቀ መልሶለታል። በመጨረሻ አደይም ከኤላ ቤት ወደ ቤቷ ስትሄድ እነሱም ወደ አደይ ሲሄዱ የመንገድ ላይ ይገጣጠማሉ። ደመቀ ሁለቱን አውሮ ብሎ ከነሱም ደመቀም ሁለቱ እንዲያወሩ አድርጎ ከመሀከላቸው ሄዶ ነበር። አደይም አመስግነው ነበር። ንጉሱም ዛሬ ምርቃን አብስተሻል፣ ለመልካም ይሁን አደይ እያለ ያወራ፣ ዴቪጌ ድንገት ደረስ ይላል። አደይ ሲያያት ከአደይ ጋር ሆኖ ደመቀና ንጉሱን ከእንግዲህ በኋላ ስለ አደረጋችሁልኝ ነገር አመሰግናለሁኝ፣ ግን አይናችሁን ማየት አልፈልግም፣ አታስፈልጉኝ የም ብሎ ሲናገር፣ ያንተስ አሁንስ አበዛው ብሎ ደመቀ ይናገራል። ዴቭ ደግሞ ወዳታለው ፈቅራታለሁኝ ብሎ ነበረ። ለዚያም እንግዲህ እድሉን አላገኘም። በመጨረሻ ዴቪዬ አደይን ቅፍ አድርጎ ወደ ቤት ይዞ ሄዷል። አደይ ክላሷም እንደገባች ያቺ ተንኮለኛ ፍቅር እየዛተችባት ነበር። ምን ልታደርጋት ይሆን? ያንን ደግሞ በቀጣዩ ክፍል እናየዋለን ማለት ነው። ቤተሰብ በያላችሁበት ሰላም ቆዩ። በአደይ ላይ ይቅርታ ያደረገችላት እውነቷን ከልቧ ይሆን? ያንን በቀጣይ ክፍል ያምና ይሆናል። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ